እሺኔ፣ እናት ግን ልጅ እንኳን የለውትም፣ ማለት መጥቶ ስ የሚጠይቁት ቆይች፣ ኔ የማትረባ እንዴት ሰው ይወዳታል? እንዴት ያደንቃታል? ባለፈው እንዳልኩሽ እዛ የማይረባ ፊቷ ላይ አሲድ በትነን ወይ ደግሞ ማጅራቷን አስብለን ብናስደፋት ኖሮ የሁሉ መዝህ ባልመጣ ነበር። ቆይ አንተ እንደምትወዳት ሳትነግራትና እንደ ኖርማል ጓደኛ እየቀጠላችሁ እስከ መቼ ነው እንደዚህ የምትከተላል? እንኳን ደስ አለሽ፣ ጓደኛ ብቻ ተሳካ እንዳት ግን የሽበት ጉዳይ እንዴት ሆነልሽ? ቆይ እንዴት አላለቅስም? ያቡ በህይወት አንድ ነገር እንኳን እኮ ማድረግ አቃተኝ። ምግብ እንኳን ስጪ ሲሉኝ ከየት አምጥቼ ምግብ ልግዛላቸው? ያቡ የእናቴ አንድ ማስታወሻ የሆነውን ቃል አስገብታ የሰጠችውን ወርቅ መሸጥ እፈልጋለሁ። ምን ያሉሽ? ምንም ነገር አልፈልግም። በዚህ ሶስት ቀን ውስጥ ለቀሽ እንድትወጪ። እሺ፣ በእግዚአብሔር ተፈይ